አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የሀሊማ ድሪም ሟን ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት ዛሬ ራሱን በቻለ ቪዲዮ አንድ ፕሮግራም ይዤ መጥቻለሁ ይህም ደግሞ ህፃን ሲያለቅስ ማየት ምን ማለት ነው ነው እንዲሁም ደግሞ ህፃን ሲጫወት ማየትም በዛው አብረን እናያለን ማለት ነው። በመጀመሪያ እንዳገባው ማለት ነው ለአጠቃላይ ሰው እናገራለሁ። ከዛም የትዛር ሁኔታችሁን ለመከፋፈል እና ትናንሽ ነጥቦችን ለማስደመጥ እሞክራለሁ። እናንተ ደግሞ ቪዲዮውን ላይክ ከቻላችሁ ሼር፣ ቤተሰብ ያልሆናችሁ ደግሞ ቤተሰብ ለመሆን ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው አብራችሁ ይቆዩ። በህልም ህፃን ልጅ ሲያለቅስ ወይም ደግሞ ሲጫወት ማየት ለባለ ራእዩ የተለያዩ ትርጉሞች ሊኖሩት ይችላሉ። እነዚህም መካከል ደግሞ ህፃን ልጅ በህልም ሲታይ ሲጫወት ወይም ደስተኛ ሆኖ ከተመለከተ አንድ ባለራእይ ወይም አንድ ህልማላሚ ማለት ነው ለህልማላሚው በጎ ተጽዕኖ ይኖረዋል ማለት ነው። በተቃራኒ ደግሞ ህፃኑ በህልም ውስጥ ሲያለቅስ ወይም ደግሞ ሲሰቃይ ከተመለከተ ለህልማላሚው ጭንቀትና ፍርሃት ከሚፈጥሩ ህልሞች አንዱ ይሆናል ማለት ነው። ይህንን ቪዲዮ እንዲሰራ ያስገደደኝ ወይም ደግሞ የገፋፋኝ ጥያቄው በብዙ ህልም አላሚዎች ጥያቄ መካከል በህልማቸው ሂደት ውስጥ ማለት ነው ስለ ህፃን ልጅ ማልቀስ የሚያካትት ህልም ነበረና፣ እነዛ እነዛን ለማጠቃለል ፈልጌ ነው። እናም ብዙዎቻችሁ ጥያቄ ከመጠየቃችሁ በፊት በህልም እንደዚህ በህልም እንደዚህ እያላችሁ እያንዳንዱን ነጥብ በመፈለግ ማገኘት ትችላላችሁ። ያላገኛችሁትን እና ደግሞ ለማወቅም ግራ የተገባችሁትን ኮሜንት ላይ ያስቀምጡልኝ፣ ለመመለስ እሞክራለሁ ማለት ነው። እናም የውድ ደንበኛዬን ጥያቄ በማስቀደም ወደ ዝርዝሩ ገባለው ማለት ነው። እናም ደንበኛዬ ምንድን ነው የምትለው ህፃን ልጅ ሲያለቅስ ማየትና እንዲሁም ህፃን ልጅ ካካ ሲያደርግ ማየት ምንድ ነው? ነው ያለችኝ። ህጻን ልጅ ሲያለቅስ ማየት የትዳር ህይወቷን አልገለጠችምና በአጠቃላይ ሰው የሚፈታውን አስቀድማለው ማለት ነው። ህፃን ልጅ ሲያለቅስ ያለመ ህልማላሚ በጥቅሉ ማለት ነው የራሱን ፍላጎት ስሜት እና ያልተፈቱ ጉዳዮችን ሊያመለክት ይችላል። ይህ ማለት ደግሞ በህይወት ውስጥ መተማመን ማጣት ወይም በራስ እርግጠኛ አለመሆንን ያመለክታል። ይሄ ካልሆነ ደግሞ ህልማላሚው ፍቅር ወይም እንክብካቤ ይፈልጋል ማለት ነው። ህፃን ልጅ ካካ ሲያደርግ ማየት ደግሞ አብረን እናያለን ማለት ነው። በትንሽ ነጥብ በነገራችን ላይ ብዙ ጊዜ እንደምላችሁ ከሆነ ህልሙ ሲታይ መጨረሻው ነጥብ ወይም ደግሞ የነበረው ስሜት እና የነገሩ ሁኔታ የተለያየ ትርጉም ሊሰጥ ይችላል ማለት ነው። ህፃን ካካ ሲያደርግ ማየት እንደ አጠቃላይ ማለት ነው፣ ከጭንቀት ነፃ መውጣት ወይም ደግሞ ከችግር ንጹህ መሆን ሊያመለክት ይችላል ግን የሰገራው ሁኔታ ይወስነዋል ማለት ነው። ሰገራው ምናልባት መጥፎ ሽታ ካለበት ህልሙ አዎንታዊ ሳይሆን አሉታዊ ትርጉም የያዘ ይሆናል ማለት ነው። ይህ ማለት ህፃን ሊካካ ሲያደርግ አማየት ማለት በህይወት ውስጥ ህልም አላሚው የገንዘብ ችግር ወይም ደግሞ በህይወት ውስጥ ያለ ትርፍ ጭንቀት ሊኖር እንደሚችል ሊያመለክት ይችላል ማለት ነው። ህልሙ በአጠቃላይ በህይወት ውስጥ ያሉ ስሜቶችን ወይም ያልተጠበቁ ችግሮችን ሊጠቁም ይችላል። በህልም ህጻናቶችን ማየት ወይም ደግሞ የሚያለቅሱ ህጻናቶችን ማየት በህይወት ውስጥ ቀላል ስጋትና ኃላፊነትን ሊያመለክት ይችላል። ይሄ ደግሞ ምናልባት ከትምህርትና በኋላ ከሚመጣው ድካም ሲያመለክት ልጆችን በኖርማል መልኩ ማየት ደግሞ ለህልማላሚው መልካም ስጦታና የዓለም ደስታ መጨመሩን ሊያመለክት ይችላል እና አንድ ህልማላሚ ማንኛውም ሰው ህፃን ሲያለቅስ ከተመለከተ የጭንቀት ምልክት ሊሆን ይችላል። ነገር ግን አንድ ህልማላሚ የህፃናትን የሕፃናትን ጩኸት ከተመለከተ ህልማላሚው በህይወቱ ላይ በቅርብ ጊዜ ውስጥ የሚደርሰውን አደጋ ሊያመለክት ይችላል። ነገር ግን ህልም አላሚው የሚያለቅሰውን ልጅ ከያዘና ዝም እንዳለ ወይም ማልቀሱን እንዳቆመ ያለመ ህልም አላሚ ማንኛውም ሰው ከአደጋ ከአስከፊዎችና ከጭንቀቶች እድል ማቆምን ያመለክታል ማለት ነው። ከእንደ ነዚህ አይነቱ እድሎች መዳንን ወይም መጠበቅን ያመለክታል ማለት ነው። ታላቁ መፈሲር ኢማም እቢን ሲሪን እንደሚናገረው ደግሞ ልጆች ሲያለቅሱ ማየት ማልቀስ በህይወት ውስጥ ተቃራኒውን ያሳያል። ይህ ማለት ተድላና ደስታን ያመለክታል ብሎ ይተረጉማል። ይሄ ማለት ደግሞ ለቅሶው በዋይታና በጥፊ ወይም ራስን በመጉዳት መልኩ ካልሆነ በስተቀር የህፃናት ለቅሶም ከልብ ውስጥ ሀዘኖች መውጣታቸውን ያሳያል ይላል። እናም ኢማም ኢብን ሲሪን እንደሚናገረው የህፃናት ለቅሶና ጩኸትን የሚጨምር ከሆነ ህፃኑ እየጮኸ ካለቀሰ ለማለት ነው። ሙስናን አምባገነናዊነትንና ጭቆና በሰዎች ፊትለፊት ወይም በሰዎች መካከል ይስፋፋል። አልማላሚው በሚያጋጥመው ጭንቀት ወይም ጭንቀት እንደተሰፈነ ያሳያል። ይሄ ደግሞ በጦርነትና ግጭት ሊነሳ ይችላል ማለት ነው። ህልም አላሚው ማንኛውም ሰው ህፃኑ በደካማ ድምፅና በሚቆራረጥ ኃይል ሲያለቅስ ከተመለከተ ይህ ማለት በሰዎች መካከል በእብሪት የደህንነት ስብሰባን ያመለክታታል። ልጆችን በኖርማል ማየት ምልክቱ ደግሞ የእቃና የዘር መጨመር፣ ምቹ ህይወትና የተትረፈረፈ ኑሮን ያመለክታታል። በረከቶቹ ደግሞ ህልማላሚውን እሱን የሚጫኑት ኃላፊነቶችንም ይጨምራል። ማለትም ልጅም ወለደ የእቃ በረከትም ያገኝ ብቻ በአጠቃላይ ከነበረው ተጨማሪ ነገርን ያገኛል። ነገር ግን ያ ደግሞ በዛ ልክ ኃላፊነት አለበት ለማለት ነው። ወደ መከፋፈል ደረጃ እንሂድና አንዲት ያላገባች ሴት በህልማ ኖርማን ና ደስተኛ ልጆችን ከተመለከተች በቅርብ ጊዜ የጋብቻዋ ሁኔታና ና የምስራች ያመለክታል። ልጆቹ ሲያለቅሱ ከነበረ ደግሞ ጋብቻው እንዳለ ሆኖ የተጣለባትን ከባድ ተግባራት ያመለክታል ማለት ነው። ያላገባችዋ ሴት ልጆች በጣም ሲያለቅሱ ከተመለከተች ትዳሯ እንደሚስተጓጎል እንዲሁም ለማድረግ ወይም ለመድረስ የምትሞክረው የትኛውም ስኬት እንደሚዘገይ ሊያመለክት ይችላል ማለት ነው። ነገር ግን ያላገባችዋ ሴት በህልሟ የሚያለቅስ የነበረው ህፃን፣ ሴትም ሆነ ወንድ ማለት ነው፣ ዝም ሲል ከተመለከተች ወይም ደግሞ ዝም ካስባለች በህይወቷ ውስጥ ጉልህ የሆኑ ነገሮች ላይ መፍትሄ ማገኘትን ያመለክታል። ህፃኑን ዝም ያስባለች እሷ ከነበረች በተለይ ለችግሮቿ መፍትሄ መፈለጓን እና በዛም ስኬታማ እንደምትሆን እየነገራት ነው ማለት ነው ነው በተጨማሪ የሚያለቅሰውን ህፃን ዝም ማስባሏን ያየችው ህልማላሚ ያላገባች ሴት ይሄ በህይወቷ ውስጥ በተደጋጋሚ የሚያስቸግራትን ችግር ወይም ደግሞ የህይወት ሁኔታ ቁጥጥር እንዳደረገች እየነገራት ነው ማለት ነው። በተጨማሪም የዘገየው የትዳር ሁኔታዋ በቅርቡ የምስራች እንደምትሰማ ያመለክታል ማለት ነው። ልጆችን ማየት ለባለትዳር ሴት በረከትን ችሮታን እርካታንና ጥሩ ህይወትን ያሳያል። በተጨማሪም መጽናናትንና ኩራትን እንዲሁም ለህልም አላሚው የሚጠቅሙ ኃላፊነቶችን ያመለክታል። ባለትዳሯ ሴት በህልሟ ህፃን ልጅ ስታለቅስ ወይም ሲያለቅስ ከተመለከተች በእለት ተዕለት ህይወቷ ውስጥ የምታደርገውን ድካምና ጥረት ያመለክታል። ወይም ደግሞ የስነ ልቦናና የነርቭ ችግርን ሊያመለክት ይችላል ማለት ነው። ነገር ግን ባለትዳሯ ሴት ያለቀሰ የነበረው ህፃን ዝም ማለቱን ወይም ደግሞ ያለቀሰ የነበረው ህፃን ድጋሜ ሲስቅ ከተመለከተች ያ ማለት ስኬቷንና እርካታን ፍላጎቷንና ግቦቿ መሟላታቸውን ያሳያል። ህይወቷ ውስጥ የነበረው ችግር መጨረሻው መሆኑን ያመለክታል። በህልም የሚያለቅሱ ልጆችን ማየት ለነፍሰ ጡር ሴት ከእርግዝናዋ መጠናቀቅ፣ ከመውለዷ መቃረብና ከበሽታዋ መገላገል ጋር የተያያዘ ጥሩ ምልክት ነው። ይሄም ደግሞ በቅርብ እፎይታና ታላቅ ደስታን ትበሰራለች። ይሄ የሚሆነው ህጻናቶቹ በኖርማል ከታዩ ነው። ህጻናቱ ሲያለቅስ ከተመለከተች ግን እነዚህ አይነቶችን ስጋቶች ያመለክታል ማለት ነው። በዙሪያዋ ያሉ ልቧን የሚያሳዝኑ እንቅልፏን የሚረብሹ የነፍስ ንግግሮችን ይወክላሉ ማለት ነው። ሕፃኗ በጣም ስታለቅስ ካየች ለነፍሰ ጥሯ ሴት ይህ ማለት ፅንሷን መንከባከብ አለመቻሏን እና ለጥቃት መጋለጧን ያመለክታል። ነፍሰ ጥሯ ሴት የማታቀው ህፃን በጣም ሲያለቅስና ሲጮህ ከተመለከተች በዚህ ወቅት ወይም ደግሞ በእርግዝና ወቅቱ ማለት ነው ከባድ ሁኔታ ላይ እንዳለች ያመለክታል። ጉዳት ሊደርስባት ይችላል እና እሷ ለማድረግ ያሰበችውን ነገር መተው እና ራሷን ለአደጋ ማጋለጥ እንደሌለባት የሚመክራት ህልም ነው ማለት ነው። ተሰጥሯ ሴት ህፃኑ ሲጮዋ ከተመለከተች ማለትም ድምፁን ከሳማች ማለት ነው፣ ኃላፊነትን ትታለች፣ የተጣለባትን አደራ መወጣት አትችልም ማለት ነው። በህልም የህፃን ልጅ ለቅሶ ለተፈታች ሴት አግብታ የፈታች ሴት አንድ ህፃን ስታለቅስ ከተመለከተች እየደረሰባት ላለው የስነ ልቦና ህመም፣ የልብ ስብራት፣ ጭንቀት ማሳያ ሊሆን ይችላል። አግብታ የፈታቸው ሴት የሚያለቅስ ህፃን ከተመለከተች ምህረት ከልቧ እንደሚወጣ ያመለክታል። ወይም ደግሞ በእሷ ላይ መጥፎ አያያዝ እንደሚደርስባት ያመለክታታል። ከዘመዶቿ ክፍል ወይም እሷ ድጋፍ በማጣት ከባድ ፈተና ሊደርስባት እንደሚችል ያመለክታል። ህጻናት በጣም ሲጮሁና ሲያለቅሱ የተመለከተ ማንኛውም ሰው እየተፈታ ማለት ነው። ማለት በህልማላሚው ቤት ውስጥ መሰረታዊና መስፈርት እጥረትና ለመወጣት አስቸጋሪ መሆኑን ያመለክታል። አግብታ የፈታቸው ሴት ከልጆቿ መካከል አንዱ ሲያለቅስ ከተመለከተች ኃላፊነትን መተው ወይም በመብታቸው ላይ ማለትም በሚያለቅሰው ልጅ መብት ላይ ቸልተኝነትን ያመለክታል። ህልማላሚው አግብታ የፈታቸው አሴት የምታቃት ልይ ወይም የምታቀው ህፃን ሲያለቅስ መመልከት የድካም የችግርና ና የጠባብ ህይወት ምልክት ነው። በህልም የሚያለቅስ ህፃን ማየት ለወንዶች ያገባም ሆነ ያላገባ ማለት ነው። የሚያለቅስ ህፃን ያየ ማንኛውም ወንድ የጭንቀት ችግርና ከመጠን ያለፈ ጭንቀት፣ መራራ የህይወት ና ጉዳዮች ውስጥ መዘፈቅን ያሳያል። አንድ ወንድ በህልሙ አንድ ህፃን በጣም ሲያለቅስ ከተመለከተ ይህ ማለት በህልም አላሚውና በሌላ ከባድ ሰው መካከል ያለን ግጭት ወይም ጦርነትን ያሳያል። ይሄ ደግሞ በተለይ በስራ ህይወቱ ወይም በንግድ ህይወቱ ውስጥ ይከሰታል። ህልም አላሚ ወንድ በህልሙ ህፃኑ ሲጮህ ከሰማ ማለት ነው ህፃኑን ሳይሆን ጩኸቱን ብቻ ከሰማ ስራን መተው ወይም ደግሞ የተጣለበትን ኃላፊነት መወጣት አለመቻሉን ወይም መሸሹን ያሳያል። ይሄም ደግሞ ህልማላሚው በራስ ወዳድነት የራስ ወዳድነቱን ሊገልጽ ይችላል ማለት ነው። ህልማላሚው ወንድ ህፃኑ በጣም ሲያለቅስ ከሰማ፣ ይህ ማለት የፍርሃቱን ማንቂያ ደወል ሊሆን ይችላል። ህልማላሚው ወንድ አንድ የማይታወቅ ህፃን ሲያለቅስ ከተመለከተና እሱን ወስዶ ወደ ቤተሰቡ ከቀላቀለው ጥቅም ማገኘቱ ሊያመለክት ይችላል። አላሁ አለም። ከዚህ በመቀጠል ደግሞ ለማንኛውም ሰው ወይም ለአጠቃላይ ሰው የሚሆን ህፃን ልጅን ማቀፍ ምን ማለት እንደሆነ አብረን እንይ። አንድ ህልም አላሚ ማንኛውም ሴት ሰው፣ ወንድ ሴት ሳይል ማለት ነው፣ የሚያለቅስ ህፃን ሲያቅፍ ከተመለከተ ለሌሎች የእርዳታ እጅ መዘርጋትን ያመለክታል። እናም ከዚህ ጉዳይ ደግሞ ጥሩ ነገር ማግኘትን ያሳያል። አንድ ህልማላሚ ወንድ ህፃን ሲያቅፍ ከተመለከተ ሚስቱ እርጉዝ ትሆናለች። አንድ ህልማላሚ ወንድ በህልሙ ማለት ወንድም ሆነ ሴት ማለት ነው በህልሙ የማይታወቅ የሚያለቅስ ህፃን ልጅን ሲያቅፍ ከተመለከተ ወላጅ አልባ ወይም ደግሞ ለየቲም ስፖንሰርነትን ሊያመለክት ይችላል ማለት ነው። ማንም ሰው የሚያለቅስ ህፃን ሲያቅፍ እና መልቀሱን ሲያቆም ያለ መህል ማላሚ ማንኛውም ሰው ለህል ማላሚው ጥቅምንና ቀላል ኑሮን እና የሚፈልገውን ጥቅም የሚያገኝበት መልካም ስራን ያገኛል ማለት ነው። ማንኛውም ሰው በቤት ውስጥ የህፃን ልጅ የሚያለቅስ ድምጽ ከሰማ ክትትልና ቁጥጥር አለመኖሩን እና ተግባራቱን አለመፈጸሙን ያመለክታል። ወይም ደግሞ ህልማላሚው የተጣለበትን ኃላፊነት መሸሹን ማለት ነው። አንድ ህልማላሚ በህልሙ በቤት ውስጥ የሚያለቅስ ህፃን እየሰማ ድምፁን እየሰማ ማለት ነው፣ ጭንቀት ወይም ፍርሃት ከነበረበት የሚመጣን ጦርነት ወይም ግጭት ያመለክታል። በህልሙ ማንኛውም ሰው የሞተ ህፃን ሲያለቅስ ከተመለከተ የሀዘን፣ የጭንቀት መባባስን ያመለክታል። ማለት ቀውሶችና ችግሮች፣ ጭንቀቶች እየተባባሱ ህልማላሚው ለረጅም ጊዜ በእነዚህ ውስጥ ያልፋል ማለት ነው። የሞተ ህፃን ሲያለቅስ ያየ ማንኛውም ሰው የቤተሰቡን ድህነት፣ የኑሮ ችግርና ጭንቀት ለእነሱ መሆኑን ያሳያል። የሞተ ህፃን ሲጮህ መስማት ደግሞ የሚያስንቁ ድርጊቶች ብልሹ አላማዎች መሳተፍንና መሳተፍን ያስጠነቅቃል ማለት ነው። በህልም የፈራን ወይም የተጨነቀን ህፃን ማየት ማለት ደህንነትን ያመለክታል። የፈራንና የተጨለቀን ህፃን ማየት ማለት ህልም አላሚ ከአደጋና ከጭንቀት ደህንነቱን ወይም ደግሞ መጠበቁን ያመለክታል። አንድ ህፃን በህልሙ ውስጥ ፈርቶ በቤት ውስጥ ተደብቆ ያየ ማንኛውም ሰው ሰው ማለት የተትረፈረፈ ጥሩነት፣ ምቾትና ብልጽግናን በዚህ አለም ውስጥ ያሳያል። እናም ህልም አላሚው ለድሆችና ለተጨነቁ ሰዎች የሚሰጠውን ታላቅ እርዳታ ያመለክታል። እንዲህ ባለትዳር ሴት የሚያለቅስ ህፃንን ስታቀፍ ስታረጋጋና ዝም እንዳለ ካለመች ህልማላሚዋ የተጣለባትን አደራ እንደማትተወውና የቤተሰቧን ጉዳይ በመምራት ረገድ አስተዋይነቷን ያመለክታል። የጭንቀት መጥፋትንም ያመለክታል። እንዴት ያላገባች ሴት ወይም ሲንግል ሴት በህልሟ የሚያለቅስ ህፃንን ስታቅፍና ስታባብል ወይም ስታረጋጋ ከተመለከተች ጠቃሚ ስራን ታገኛለች። ያላገባቸው ሴት የምታውቀው ህፃን ሲያለቅስ አይታ ብታቅፈውና ብታረጋጋው ከህይወቷ ውስጥ የነበረው ጭንቀት እንደሚጠፋ ያመለክታል። የሚያለቅስ የነበረው ህፃን እና ስታቅፈው የነበረው ህፃን ከዘመዶቿ አንዱ ከነበረ በዙሪያዋ ያሉ አቅሞችና ገደቦች ምልክት ነውና እሷ ራሷን ነጻ ለማውጣት ጥረቷን ያመለክታል። ህፃኑ ግን የማይታወቅ ከነበረ ላላገባቸዋ ሴት ማለት ነው፣ ሲያለቅስና ስታቅፈው ካየች የሚያጋጥሟትን ቀውሶችና እንቅፋቶች ያመለክታል ማለት ነው። አላሁ አለም ድንያ። የተከበራችሁ የሀሊማ ድሪሟን ቤተሰቦች የዛሬ ቪዲዮ በዚህ ያበቃል። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ሰላም አሌይኩም።